ሰላም ጤና ይስጥልን ውድ ደጋግ ኢትዮጵያኖች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ በጣም እውነት ለመናገር የሚዘገንን ነገር ነው እየሰማን ያለ ነው። እስኪ እንግዲህ ባለታሪካችን አስታጠቅ ይማም ትባላለች። እንግዲህ በህመም እየተሰቃየች ስምንት ኪሎ እጢ ወጥቶላት ከዛም ባሻገር እንግዲህ በብዙ ህመሞች እየተሰቃየች ነው። ወደ አዲስ አበባ ሂዳ ለመታከም የገንዘብ እጥረት አጋጥሟት እናታችን እያለቀሰች ነው። ይች እናት እንግዲህ ልጅ የላትም። ልጆቼ እናንተ ናችሁ፣ አድረሱልኝ፣ አትርፉን እያለች ነው። እውነት ለመናገር ይችን እናት ደግሞ ተባብረን ሁላችንም እናሳክማት። አስታጠቅ ይማምን እንርዳት። አስታጠቅ ይማም ታሪኳን እንግዲህ እያለች ታጫውተናለች። መልካም ጊዜ። ስሜ አስታጠቅ ይማም ይባላል። ትውልድ ቦታ የጭርቻ ማመዳገር ባለ ልዩ መንደሩ አባቴ ኢማም ሁሴን ባልፌ፣ ሁላችሁም ጭርቻ ትውልድ ያቀኛል። ታመመኝ አስራ አራት አመቴን ጨርሻ አስራ አምስተኛህን ይዣለሁኝ ትጀምረይ ኩላሊት ነው ተብሎ ስለ ኩላሊት ብዙ ችግር ደርሶብኝ ዳንኩ አልሐምዱሊላህ። ዘመድም ባዲያውም የደሴ ሰው እየተባበረኝ ዝደርስኩ ሁለተኛ ደግሞ ብር እጢ ተባለ በዛ በጢ ስንት መከራያ፣ ስድስት አመት ሙሉ አለ ሰው ተሰርች ስምንት ኪሎ እጢ ወጣልኝ። አልሐምዱሊላ በዛም ደግሞ ባዲያውም ዘመድም እየተባበረኝ አልሐምዱሊላ። እድሜ ላገሬ ሰው ለዘመድም ለባዲያውም ላይስጥልኝ ውረታውን ታለህ ያገኙ አስታመሙኝ። የደሴ ሰው ልብሴን እያጠበ እንጀራ እያጋገረ እያበላኝ አልሐምዱሊላ። ዛሬ ደግሞ ልብ ችግር ነው ተብዬ ዛሬ ሶስት አመት አዲስ አበባ እጅና ታየዋለ። በምን ልታየው ስል ሰውነት እኔ ያሉ ምንም ቸገረኝ አልመስልምና አስቸጋሪ ሆነብኝ። ወይ ልጅ የለኝ፣ ወይም እናቴ እህት፣ ወንድም አልወለደችልኝ። ሚያቀሪ ጥርስ ቻሶ አንድ ሰው ነኝ። እንኳን አይደለም ታምሜ ብሩ ቸገረ ብዬ የማዋጋው ሆዴም ቁስል ይዞት ማካፈለው ወንድም እህት የለኝም፣ ልጅም የለኝም። ትዳርም የሚያምረው በጤና ነው። እንኳን ያልወለዱለት የወለዱ የወለዱለት ይከዳል። አመመኝ ታገር ውስጥ ሀገር ውጭ አላችሁ አሳክሙኝ ላሳዝናችሁ ዞኑልኝ አላችሁ በገንዘብ የሌላችሁ በዱ አርዱኝ። አሁን አዲስ አበባ ላህድ መቋቋሚያው የሁና መዟዝ ወሬው ሳጣ ነው። ዛሬ ተች ወዲያ አስቸግሯል። እንኳን ለሀኪም እንኳን አስራ አምስት አመት ተቀፈቀፍኩ አልተቋቋምኩትም። አሳክሙኝ ነው የምለው ለምለው ነገር የለኝም። ድረቻ ልጆች ደሞ ልጆችም ዘመዶችም ታላ ወረታውን አላህ ይቀበላችሁ። አማሚን እንኳን ዲዘለሱ እንኳን አሳወቃችሁ እንኳን ሲያላወቅ እንኳን አውቃለሁ። ሌላ ምለው ነገር የለኝም። እርዱኝ ነው አሳክሙኝ። ወቀሎ ወቀሎ አመላ። እሺ መልካም። ውድ ተመልካቾቻችን እንግዲህ የወራሽ መኑ ሚዲያ ቤተሰቦች የእናት በጎ አድራጎት መረዳጃ ማህበር ቤተሰቦች እንግዲህ እንደተለመደው ድጋፋችሁን ለአስታጠቅ የቻላችሁትን ኦረዲ አስታጠቅን ማሳከም። አስታጠቅ ልጅ የላትም ቤተሰብ የላትም። ስለዚህ እኛ ደግሞ ልጆችነን መገኘት አለብን። የእናታችንን እንባ ማበስ አለብን እስከ መጨረሻው ድረስ። ደግሞ ይህ አካውንት አለሻ፣ አካውንት አላት ኦረዲ ራሷም ማውጣት ስለምትችል አካውንት ቁጥሯን ከታች ሜንሽን አረግላችኋለሁ። ስለዚህ በአካውንቷ ንግድ ባንክ ነው፣ ንግድ ባንክ አካውንት አላት። በራሷ አካውንት ድጋፍ እንድታደርጉላት በአክብሮት እንጠይቃለን። እንግዲህ አስታጠቅ ያው ትውልድ ቦታዋ ጨረቻ ነው፣ ቅድም እንዳብራራችሁ በዛ መሰረት ነው። ስለዚህ መላው አባላቶቻችን ሲቀጥልም እንደገና ደግሞ ውድና ደጋግ ኢትዮጵያውያኖች መርዳቱን ትችሉበታላችሁ። ስለዚህ ፍቅር የሆነ ድጋፋችሁን እንዳታሳጡን የቻላችሁትን እንድታደርጉ እኔም ከዚሁ ካስታጠጎን ሁኜ በአክብሮት ድጋፋችሁን እጠይቃለሁ። አዲስ አበባ ሂጅ በአፋጣኝና አልቀሽ ለዘመዶችሽ ስላለ ዶክተርም አላይ ስጠው እኔ ለራሱ መሳፈሪ ያለ እግርሽ ለአዲስ አበባ ድረስ ሰጡሻል። ዘመድ ያላብሽሪ እናስ ስታወቁሻለን ብለው ላሉኝ ለእነሱም አላህ ወረታውን ይክፈልልኝ። እናንተም በግራችሁ ዝድረስ መታችሁ ይላረጋችሁ ሊ ወረታውን ይክፈልልኝ። ያላችሁ አጨክኑብኝ፣ የሌላችሁ በዱ አርዱኝ። ፈልገው ብር ነው ፈልገው መታከሚያ። እሺ፣ አመሰግናለሁ። አይዞሽ፣ አታልቅሺ። ኦሬዲ ብዙ ያገር ሰዎች አሉ፣ የጭረቻ ልጆች አሉ፣ አንቺ መርዳት የሚችሉ ደጋግ ልጆች አሉ፣ ቅንና ቅን ሀሳቢዎች አሉ። ኢንሻአላህ ይህንን መልእክት አያሳፍሩንም ብዬ ተስፋ አደርጋለሁ። ቻሉትን ያደርጋሉ ኢንሻላህ። በአጭር ሰዓት አዲስ አበባ ሂደሽ እንደምትታከሚና በትክክል እንደምትታይ ተስፋ አደርጋለሁ። አይዞሽ፣ እናት ዓለም አታልቅሽ። እናት በጎ አድራጎት መረዳጃ ማህበር ብሎ እንግዲህ እናት ሲባል በዓለም ላይ ያሉ እናቶችን ይመለከታል። ስለዚህ በእናት በጎ አድራጎት መረዳጃ ማህበር የተቀመጥን ሰዎች ወይንም እንደገና ደግሞ እናት ብለን የመሰረት ነው ማህበር ለእናት መድረስ ስለሚጠበቅብን እኛም የበኩላችንን እናደርጋለን። ኢንሻላ በዚህ በአጭር በዚች በሳምንት ውስጥ ይቻል ነው ለማድረግ ዝግጁ እንሆናለን። ከዛ ሲቀጥሉ እንግዲህ በአገር ውስጥና በአረብ ሀገር ውስጥ ያሉ እህቶቻችን ደጋግ እህቶች አሉን። እነሱ ደግሞ የእናት ናፍቆት አለባቸው። ስለዚህ ብዙ ላይ ናቸውና እናት ያለው ልጅ በእናት አይጨክንም። ሁሉም ሰው ድጋፍ እንዳደርግ በድጋሜ ጥሪ አቀርባለሁ። አመሰግናለሁ። ከዚህ ባሻገር ምናልባች ከ ጎረቤት አብሯት ሁኔታዋን የሚያይ አንድ ሰው ልጋብዝና የሚሉት ሀሳብ ካለ ወደ እነሱ ወስዳቸዋለሁ። መልካም ጊዜ። እሺ እናመሰግናለን። አስታጠቀው ይህን ያህል ሰዓት አብረን ስንኖር ወደ አስራ አራት ዓመታችን ነው። 14 ዓመት ስንኖር ምግብ የሚያበስልላት ውሃ የሚቀድ ያለው ከቧንቧ በሁሉ አትችልም ጎረቤት ነው። አሁን አሁን ራሱ ደግሞ ጎረቤት ሁሉ አመመኝ ስትል እንደ ልምድ ያደረግ ነውና፣ ደናጠሽ እንኳን ላትም አመመኝ ስትል ደግሞ ያመማት ራሱ ሁሉ አይመስለንም። ሁሉም ዘመድ ያው እንደ ልምድ እንዲያብሮ አደግ እንደዛ ስላየ ነው ነው ሁሉም የተዋት ማለት ነው። እና መሸመሄ አሁን ምን ይላት? መሀናት ልጅ የላት ወገን የላት ምን ይላት? ዝም ብላ ዲሴ ተቀምጣ አሁን ራሱ ቤት ኪራይ ራሱ የሚከፍላት እያጣይ ሰውዬውም እያገዛ ሰውየውም እያዘንላት እኛም ደግሞ ስንችል እንረዳታለን፣ ሳንችል ደግሞ ያው ወጣ እንዲ እንደምንም እያል እየለማመን እስካሁን ደረሰች። አሁን ጎረቤ ነው እራሱ እንጀራው ሁሉ ኩሽናት ገባ። ምናትል ካላህ መሸም ጀዛችሁን አታጡትም ካላህ የሚቀኝ ነገር ነው። ለአላህ ብሎ ነው የሚሰራ ሁሉ ነገር ተነይቶ ነው። እሷ ደግሞ እንደዚክ ባታጣ ቢኖራት ብር ቢኖራት እሰው ፊት የሰው ፊት መሸም እንደሚያቃጥ ሁሉም ያውቀዋልና፣ እና ያላችሁ አስር ብርም አምስት ብር አስፈላጊ ነው፣ ወሳኝ ነው። ያላችሁን ተባበሩን። ጎረቤት መሸሞን ጠፍት ነው ያለ ሀገራችን ሰው። ሁላችንም ያለው ጎረቤት ሁሉ መረጃውን በሙሉ ያውቃል። የሷን ችግር ነው የሷን ስቃይ እና እንደዚህ ነው። ለእንጀራም ጋግርላችኋለሁ፣ ይህን በጣርኩን ቁጥር ልብስ ማጥበላችኋለሁ። ንቃም እንደዚሁ ሁል ጊዜ መነሳት መቀመጥም አይችሉም። እንደዚህ ጎረቤቱ በሙሉ በቃ ይጋግርላቸዋልም ያጥብላቸዋልም። በቃ እንደዚህ ያረግላቸዋል። ይሳቸው መጋገር ማጠብ ምንም አይችሉም። እሺ መልካም ከልብ አመሰግናለሁ። ጎረቤቶችም እንግዲህ እናንተም የቻላችሁትን ድጋፍ ማድረግ ይጠበቅባቸዋል ብዬ አስባለሁ። ያ ማለት እስካሁን ስታደርጉ ለነበረው እያመሰገን በቀጣይም ደግሞ ድጋፋችሁ፣ ትብብራችሁ፣ አንድነታችሁ አብሮ እንዲቀጥል

ይኸው እንዲቱ ተከራይ ትተሪ እዚህ ጋር ዘጠኝ ዓመታችን ነው። ይህንን አይዞሽ እስታለሽ ድረስ ተቀመጭ ተቀመጭ፣ ታልሸጥኩት በቀር አይዞሽ ተሸገረሽ አለልሽም ይለኛል። ከተማው እሸቱ ይባላል። ይሄ ጭራቻ ሰው ነው። እዛው አለ ይጨምርለት፣ እሱን ማለቴ ነው ይለኛል። የነካሳ እሸቱ ወንድም ነው ጭራቻ። የሄድዬ ሄዶ የመጣ መቶ እዚህ ቤት አስራ አንድ ዓመቴ ሲሄዱ

ትንሽ ጣህ እዚህ ላይ ታገኝ። ደም ባፌ ባፍንጫዬ ዲም ባፌ ባፍንጫዬ ነው። አሁን ዶክተሩ ሳሳዝ ነው መሳፈሪያ ሰጥሻለሁ፣ ዘመዶችሽ ላይ ያልቅሽን የባለቅስ ምን ታረጊ ያለ ሺዲ ሺሽ። አሁን ጉበትሽም ላይ ስለረጨብኝ ምን እንደሆነ ሲተን የበላይ ያለ ይህ ዶክተር ይሽ ብዬ ነው ብሎ ሲለኝ ተጨናናኩ። አለቀሳለው። በዛም ባል አስተላቀስኩ። እንግዲህ አለቀ 14 አመት እንጨርሽ 15ኛ ያን ያስኩኝ ሰው ማያቅልይ ሰውነቴ እንደዚህ ያለ ይነፋኛል። ምን ይለኛል? ዲያውም ሸልት ትንሽ ቀላል ሰውነቴ ይላል። ይታዘብ ጎረቤት ተርከክ ነው ሚለው ነው እና እርዱኝ እንግዲህ አለ እናንተን አዲኑ በዚህ ተስፋሁን በሆን ብዬ ያልሞት ነው አልዘባል አላህ ነው ገደው አሁን ድሩን ታገይቶ ላይዲ ልጅ ልጅ ይችላል። አላህ ኢንሻአላህ፣ አይዞሽ ብዙ ደጋግ ኢትዮጵያኖች አሉ፣ ብዙ ደጋግ ልጆች አሉ። መቼም እናት ያለው ልጅ በእናት ይጨክናል ብዬ ተስፋ አላደርግም። እኛ ደግሞ የእናት በጎ አድራጎት መረዳጃ ማህበር ይሄ ነው። አንዱም አንዱም ስራችን ይሄ ስለሆነ እናቶችን ቀርመን መድረስ የቻልነውን ለማድረግ አላህ የፈቀደውን ሁሉ ድጋፍ ያደርጋሉ ብዬ ተስፋ አደርጋለሁ። አካውንት ሽን ሰጭናለሽ። አካውንት ሽን አካውንት ሽን አንድ እንግዲህ ይሄ የኢትዮጵያ ንግድ ባንክ የራሷ አካውንት ነው። ስለዚህ ድጋፍ የሚደረገው ኦረዲ እሷ ዛሬ ሂዳ ማውጣት ስለምትችል ነው። በራሷ አካውንት ማስገባት የምትችሉት ማለት ነው። ማውጣት ለማይችሉ ሰዎች ግን በማህበሩ አካውንት ነው ሊገባ የሚችለው። ነገር ግን እሷ እንደምንም ብላ ባንክ ቤት መሄር ትችላለይ፣ ማውጣት ትችላለይ፣ መንቀሳቀስ ትችላለይ። ስለዚህ በራሷ አካውንት በራሷ አካውንት ድጋፍ እንድታደርጉላት በአክብሮት ጠይቃለሁ። ከለኛው ቤት ውድና ደጋጊ ኢትዮጵያውያኖች በሙሉ እንግዲህ ይሄን እንደምታዩት አስታጠቅ ይማም ጉዳይ በጣም ከባድ ነው። እንግዲህ 8 ኪሎ እጢ ወጥቶላት በዛ ላይ ደግሞ አሁን እየተሰቃየ እንግዲህ 8 ኪሎ እጢ መውጣት ማለት በጣም ከባድ ነው ለአንድ ሰው ከአንድ ሰው ላይ ስለዚህ አስታጠቅ በጣም የምታሳዝን እናት ናት። ስለዚህ እናት ያለው ልጅ ሁሉ እናት ያለን ማህበረሰቦች በሙሉ ደጋግ ኢትዮጵያኖች በአስታጠቅ ላይ እንዳትጨክኑ የቻላችሁትን ድጋፍ አድርጉ። አመሰግናለሁ።